ብያቸዋለውኝ ያው እየለቀቁት እየሰሩት ያሉት ዩልንታና በጣቆየኝ ነው እና ትምህርት አለው ግን በዩልንታ በጣም ይጎዳል፣ በጣም መጥፎ ነው ብያችሁ ነበረ። ከዚሁ ሶስት ቀን ሁለት ቀን በለቀቁት ቪዲዮዎች ማለት ነው። አሁን ደግሞ ያው መምጣት አልፈለግኩም ነበረ። የምር ዛሬ ሶስት ቀን ሁለት ቀን ሆኖኛል ከመጣሁኝ ህመማት ከገባ አልገባሁም ግን ደግሞ ዛሬ በጣም ፋሲል አናደኛል። እና ማለት በጣም ቢግ ቢግ ሚስቴክ ነው የሰራው ፋሲል። እዚጋ ስም እየጠፋው ያለ ስም የሀይሜ ስም ነው፣ የእሱ ስም አይደለም። ሰላም ጤና ይስጥልኝ፣ የሰን ቤተሰቦች እንደምን ባላችሁ፣ እንደምን አመሻችሁ? እግዚአብሔር ይመስገን፣ እንኳን አደረሳችሁ ለስቅለት፣ አርፍ እንኳን አብሮ አደረሰን። ያው ነገሮቹ ይህንን ሳምንት ህመማት ነው ህመማት ነበረ አላደለ በጨረቃዎቹ የማይጠበቅ መስማትም ማየት የማንፈልገው ነገር ምንጠብቃቸው በጥልቅ ደረጃ የምንጠብቃቸው ልጆች በእነሱ የማይጠበቅ ነገር እያደረጉ ነበረ ሰሞኑ ማለት እነሱን ተገደው ነው ወደው አይደለም። ያው ሰይጣን እንዲህ ነው የሚፈትናችሁ በጓደኛ አድሮ በቤተሰብ በቃ እንዲህን አድሮ ነው የሚፈትናችሁ ማለት ነው። አሁን ፋሲል እንደ ሰይጣን ነው እየፈተናቸው ያለው። አንደኛ ህመማት ነው፣ ሁለተኛ መድኃኒዓለምን እያለ ኢየሱስ ክርስቶስን እያለ እመቤታችን እያለ እየሰራ ነበረ ከእነሱ ጋር ማለት ነው። ኢቨን ራሱ ብሩኪ ተጣልቶ የማያቅ ተደባድቦ የማያቅ ልጅ ጾም ነው። በጾም ውስጥ ክፉ ነገር አታናግረኝ እያለው ተጋግሞ እያለው ማለት ነው መጣላት ደርሰዋል። በህመማት ውስጥ ደም እስከ መፈሰስ ድረስ ማለት ነው። ይሄ እግዚአብሔር ይቅር በለን አውቀንም ሳናውቅ ማለት ነው። አሁን ፋሲል ቢግ ሚስቴክ ነው የሰራው በጣም ማለት ነው። የምሬ ነው የምላችሁ ሃይሜ እኛ ሽንጣችንን ገትረን እኮ አታደርግም እያለን ነው ማለት እንደዚህ ቀለበት አታደርግም። ልጅቷ ጎበዝ ነች፣ ራሷ በእንደዚህ አይነት በወረደ ቦታ አትገኝም ብለን ሽንጣችንን ሸንትን ብለን እየተከራከረን ላት ነበረ። እግዚአብሔር ይመስገን ምንም ሬሌሽን የላትም። ያው ሼም እና ዩልንታ ምን ያህል እንደሚጎዳ እዩት፣ ትምህርት ይሆናችሁ እና ሃይሜ ያው ልጅነትም አለባት፣ ዩልንታም ነው ያው አላሳፍርም ብላው ነው። ብቻ ያው አልፏል፣ ተከስቷል። ግን አሁን የእሷ ስም ነው በጣም እየተጠራ ያለው፣ የፋሲል ስም አይደለም። ሴት ነች፣ አስባችሁታል። አሁን አሁን ስንቶቻችሁ ናችሁ? አሁን እንደ ብርኬ የምትጠቀበሉት ስንቶቻችሁ ናችሁ? እንደዚህ አድርጋ እንደዚህ ብላ እንለያያላት እራሱ ከልቡ አይደለም ራሷ ቢላት ቢላት አልሰማ ስትለው ነው ትማርበት ብሎ ነው እንጂ ሊለያት አልነበረም አሁን ስንቶቻችሁ ትቀጥሉታላችሁ ስንቶቻችሁ ትቀበሏታላችሁ? ስታፈቅሯት ከማንነቷ የምታፈቅሩ ስንቶቻችሁ ናችሁ የእውነት ትልቅ ትምህርት ነው በጣም ትልቅ ትምህርት ነው ትምህርት ውሰዱበት ስትወዱ ስታፈቅሩ ከና ማንነት ሳታቅም ሰው ፍጹም አይደለም ይሳሳታል እና አንዴ ተሳሳታች ተሳስተሻል ብሎ አልተዋትም፣ አንፈልግሽም አላላትም። ኢቭን ራሱ በራሱ ላይ ነበር እየጮኸችበት ያለው ሀይሜ ማለት ነው። ብሮኬ ላይ ነበር እየጮኸች ነበረው ማለት ነው። ኢቭን ራሱ ራሱ ትሪት እያደረጋት ነበረ። እንዴት እሷ እንደዚህ ያደርጋታል ብሎ መመታት ድረስ የደረሰ ልጅ ነው እና እና እንደ እኛ እንደ ጥፋተኛ አድርገን ይቅርታ እንጠይቋለን እያላት ነበር ራሱ ማለት ነው። እና እናንተ ስንቶቻችሁ ናችሁ አሁን እንደዚህ የምታደርጉት? ሌላው ደግሞ ፋሲል ነው። የእውነት አሁን እናንተ አዲስ ቻናል መክፈት ጥሩ ነው፣ መስራት ጥሩ ነው። ግን ይህን አክል መጓዝ አነበረበትም። ይህን አክል ማለት ነው። አንደኛ ደረጃ ብራንክ ስትሰራ የእውነት ራስን ተጠንቀቅ በሰውም ባይሆን በእግዚአብሔር የእውነት የእግዚአብሔር ስም በከንቱ አትጥራ። ስንት ቤት ፕራንክ ስታደርግ አይቻለሁኝ። ሶፊ ስታረጋት እመቤታችን መድኃኔ ዓለም ንያልክ ፕራንክ ስታደርግ አይቻለው። ማሪናም እንደዛ፣ ጆሲም እንደዛ። አሁን እነ ሀይሚ እነ ጨራ እቃዎቹ መጥተ ጭራሽ ተከታታይ ያደረግከው ማለት ነው። የእውነት አንተ ንስሐ ያስፈልግሃል። ንስሐ ግባበት። የእውነት ነው ሙላችሁ እኔ በዚህ በህመም ውስጥ ማምጣት አልፈለግኩም ነበረ። የእውነት በጣም አናድኛል ፋሲል ማለት ነው። ለምን እነሱ ገብቶ እንዴት ይፈትናቸዋል? መፈተንሽ ፈተናት አይደለ? ፈተናት ግን መቀጠል አልነበረበትም። ወይም ሁለት ወይም ሶስት አንድ ቢሆን ጥሩ ነበረ። ይህን ያክል ይህን ያክል መሄዱ መርዘሙ ለአንተ ራሱ ለህይወትህ ጥሩ አይደለም፣ የእውነት ጥሩ አይደለም እና ቢግ ሚስቴክ የሰራ ፋሲል ማለት ነው። እግዚአብሔር ይቅር ይበል፣ ግን ንስሐ ግባበት።